ሰላም ላም ጤና ይስጥልኝ፣ ውድ ሸገር ጆርናል ተከታታዮች ዛሬ ህዳር 5 2018 ዓመተ ምህረት በዛሬው መረጃ ሰዓታችን በመተማ አጋቾች የጠየቁትን ገንዘብ ቢከፈላቸውም ተገድሎ ስለተገኘው የሁለት ልጆች አባትን በተመለከተ በባድመ ድንበር ላይ በሻዕቢያና በህወሓት ኃይሎች መካከል ትናንት ስለተከፈተው አዲስ ውጊያ ኢራን የጦር መሳሪያ የጫኑ አውሮፕላኖችን በተከታታይ ወደ ኤርትራ መላኳ መላኳና የኢትዮጵያን ስጋት በተመለከተ የኢትዮጵያ የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ ቅድሚያ የምንሰጠው ለአሰብ ነው ስለማለታቸው፣ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። አብራችሁን ቆዩ። በአማራ ክልል ምዕራብ ጎንደር ዞን ከመተማ አጠቃላይ ሆስፒታል አካባቢ ታፍኖ የተወሰደው የሕክምና ባለሙያ የተጠየቀው ገንዘብ ቢከፈልም መገደሉን የቤተሰብ አባላት አስታወቁ። በመተማ አጠቃላይ ሆስፒታል የአይን ሕክምና ኦፕቶሜትሪ ነርስ የነበረው አቶ ዳንኤል ነጋ ጥቅምት 19 2018 ማታ እራት እየበላ ከነበረበት ቤት በታጣቂዎች ታግቶ ከተወሰደ በኋላ 3.5 ሚሊዮን ብር እንዲከፈል ተጠይቆ እንደነበረ የቤተሰብ አባል ተናግሯል። ገንዘብ በመጠየቅ ከተፈጸመው እገታ በኋላ ተገድሎ የተገኘው ባለትዳርና የሁለት ልጆች አባት የሆነው ነርስ ዳንኤል በሆስፒታሉ ጥቂት ባለሙያዎች ባሉበት ዘርፍ ታታሪ ሰራተኛ እንደነበረ ባልደረቦቹ ተናግረዋል። ለደህንነታቸው ሲሉ ስማቸው እንዲጠቀስ ያልፈቀዱ የሟች ቤተሰብ ጥቅምት 19 2018 ሟች አቶ ዳንኤል አዳሪ ሰራተኛ እንደነበረና ከምሽቱ አንድ ሰዓት አካባቢ እራት በልቼ ልምጣ ብሎ ከሆስፒታሉ መውጣቱ መስማታቸውን ተናግረዋል። በሆስፒታሉ ዋና በር አካባቢ ሁልጊዜ ምግብ የሚበላበት ቤት ውስጥ እየተመገበ እያለ ስድስት መሳሪያ የያዙ ታጣቂዎች መጥተው እንደወሰዱት መስማታቸውን ጨምረው አስረድተዋል። በተወሰደበት ምሽት አጋቾቹ ለባለቤቱ ደውለው መታገቱን መናገራቸውንና ጠዋት ደግሞ ሌሎች ዘመዶች ስለ ሁኔታው መስማታቸውን ተናግረዋል። አጋቾቹ ለባለቤቱ በደወሉበት ወቅት ህይወቱን የምትፈልጉ ከሆነ ሶስት ነጥብ አምስት ሚሊዮን ብር አምጡ ብለው ሲጠይቁ መስማታቸውንም ገልጸዋል። አክሎም የሟች ዳንኤል አጋቾች የሚያናግሩት ባለቤቱን እና ወንድሙን ብቻ መሆኑን ገልጸ የሚጠቀሙትም የእሱን ስልክ ብቻ መሆኑን አስረድተዋል። ባለቤቱ የተጠየቀችውን 3.5 ቢሊዮን ብር እንደሌላት ስትናገር አጥንተን ነው የያዝነው፣ ብር አላችሁ፣ ጎንደር ቤት አላችሁ፣ ህይወቱን የምትፈልጉ ከሆነ ቶሎ ክፈሉ እንዳሏትም አክለው አስረድተዋል። የሟች ባለቤት አቶ ዳንኤልን ለማስለቀቅ ከወዳጅ ዘመድ ጋራ በመሆን ብር ማፈላለግ መጀመሯን ገልጸዋል። ብሩን እያፈላለጉ ምን ያህል እንደደረሰላቸው ለአጋቾች በየጊዜው ይናገሩ እንደነበረ የሚያስረዱት የሟች ዘመድ አሁን 250 ሺህ ብር ደርሰናል፣ 250 ደርሰናል እያለን እያሳወቅናቸው ሰነበትንም ብለዋል። በመሀል አጋቾቹ አቶ ዳንኤል ባለቤቱን እንዲያነጋገር ያደርጉ እንደነበረ የተናገሩት እኚህ የቤተሰብ አባል እያሰቃዩን ስለሆነ ቶሎ በሉ እባካችሁ እንዳላቸው ተናግረዋል። ቤተሰቡ የሚያሰባስበው ገንዘብ 250 ሺህ ብር ሲደርስ ደውለው የደረሱበትን ባሳወቁበት ወቅት አንድ 1 ሚሊዮን ሳትይዙ እንዳትደውሉ ብሏቸውም ነበር። በተለያዩ አካባቢ የሚገኙ ጓደኞቹ የቴሌግራም ቡድን በመክፈት ብር ማሰባሰ ቤተሰባቸውንና ወደ አምስት መቶ ሺ ብር ሲደርሱ ባለቤቱ ለአጋቾች በድጋሚ ደውላ አሳውቃለች። ባለፈው ሳምንት አርብ አጋቾቹ ስድስት መቶ ሺህ ብር ክፈሉና ሰውየውን መውሰድ ትችላላችሁ በማለት መልእክት አስተላልፈውም ነበር። ከዚያ በኋላ የተሰበሰበው ብር አምስት መቶ ሺ ብር ደርሶ ስለነበረ ሕይወቱን እናትርፈው በሚል ብድር ተፈልጎ የተጠየቀውን ስድስት መቶ ሺህ ብር ማስረከባቸውን ገልጸዋል። ቤተሰቡ ይህ በሚሆንበት ወቅት ለፖሊስ ሂዶ አለማመልከቱን የሚናገሩት የቤተሰብ አባሉ ባለቤቱ ጎንደር ቤት ተከራይታ እንደምትኖር የታጋች የታጋጅ ቤተሰቦች ጭልጋ በመሆናቸው እርሱ የታገተበት ስፍራ ደግሞ ገንዳ ውሃ በሚባል አካባቢ በመሆኑ ይህንን ለማድረግ አለመቻሉን ጠቅሷል። የአካባቢው ፖሊስ የምግብ ቤቱን ባለቤት፣ አብሮት ምግብ እየተመገበ የነበረውን ግለሰብ እንዲሁም የተወሰነ ባልደረቦቹን በቁጥጥር ስር አውሎ እንደነበር መስማታቸውንም አስረድተዋል። በዚህ የተነሳ የጸጥታ አካላት ክትትል እያደረጉ ነው በሚል ምንም አይነት እርምጃ አለመውሰዳቸውን ይናገራሉ። ባለፈው ሳምንት አርብ ዕለት የተጠየቀው ስድስት መቶ ሺ ብር ከተከፈለ በኋላ ግለሰቡ ሳይለቀቅ በመቅረቱ እስከ እሁድ ድረስ በትዕግስት ሲጠብቁ ነበር። ነገር ግን ሰኞ ዕለት የሕክምና ባለሙያው ነርስ ዳንኤል በታገተበት አካባቢ ተገድሎ የተጣለ ሰው መኖሩን የሰሙ ሰዎች ከአካባቢው ሚኒሻዎች ጋር በመሆን ወደ ስፍራው በሄዱበት ጊዜ ተገድሎ አስከሬኑን አግኝተዋል። አስከሬኑን አንስተው ወደ ቤተሰብ ለማምጣት ባለመቻሉ እዛው እንደተቀበረ የሚናገሩት የቤተሰብ አባል ባለቤቱ ሞቱን እንደሰማች ታማ ሆስፒታል መግባቷንም ገልጸዋል። አቅመ ደካማ ወላጆቹን ወንድሞቹን ቤተሰቡን የሚረዳ የቤተሰብ አይን የነበረ ሰው ነው በማለት ከስራ ቦታ መታገቱ፣ ገንዘብ ከተከፈለ በኋላ መገደሉን፣ የተገደለበት ቦታ እዚያው መቀበሩ ለቤተሰቡ ሀዘኑን ድርብ ማድረጉን አስረድተዋል። የሁለት ልጆች አባት የሆነው አቶ ዳንኤል በመተማ አጠቃላይ ሆስፒታል ብቸኛ የኦፕቶሜትሪ ነርስ፣ የአይን ህክምና ባለሙያ እንደነበረ ተናግረዋል። ነርስ ዳንኤል በመተማ አጠቃላይ ሆስፒታል ከ2013 ጀምሮ እስከሞተበት ቀን መስራቱን ጨምረው አስረድተዋል። በአካባቢው ከዚህ ቀደም ታገ ተከፍለው የነበሩና የተጠየቀውን ክፍያ ከተከፈለ በኋላ የተገደሉ ሌሎች ሰዎች መኖራቸውን የሚናገሩት ግለሰቡ የሆስፒታሉ አምስት ባልደረቦች በተለያየ ጊዜ ታግተው መለቀቃቸውን እንደሰሙም አስረድተዋል። በኢትዮጵያና በኤርትራ የድንበር አካባቢ በሆነችው የቆየ የግዛት ይገባኛል ጥያቄ ባለባት ባድመ ላይ ትናንት በከባድ መሳሪያ የታገዘ ከፍተኛ የተኩስ ልውውጥ መደረጉን የሸገር ጆርናል ምንጮች አረጋግጠዋል። ይህ ግጭት የተፈጠረው ከቅርብ ጊዜ ወዲህ ወታደራዊና ፖለቲካዊ ጥምረት ፈጥረው የነበሩ የሻቢያና የህወሓት ኃይሎች መካከል እንደሆነ ታውቋል። የተኩስ ልውውጡ መነሻ ምክንያት በሁለቱ ተዋጊ ኃይሎች መካከል በተፈጠረ ውስጣዊ አለመግባባት እንደሆነ ምንጮቹ አረጋግጠዋል። ሁለቱ ወገኖች የጋራ ጠላት ለመዋጋት በሚል የፍልስፍና መሰረት የጠላቴ ጠላት ወዳጄ ነው በሚል ብህል ተመስርተው ጽምዶ በሚል ስያሜ ወታደራዊና ፖለቲካዊ ትብብር መፍጠራቸው ይታወቃል። ይህ ጥምረት በዋናነት የተመሰረተው የኢትዮጵያ ፌዴራል መንግስትና ተባባሪ ክልላዊ ኃይሎችን በመቃወም ሰፊ ወታደራዊ ዘመቻ ለመክፈት ታስቦ ነበረ። ይሁንና በድንበር አካባቢ የተከሰተው ይህ ግጭት የሁለቱ ኃይሎች የጋራ ዓላማ ከማሳካታቸው በፊት በውስጣቸው ከፍተኛ የመከፋፈልና የአቅጣጫ ልዩነት መኖሩን የሚያመለክት የመጀመሪያ መሪያ ተጨባጭ ክስተት ነው። ምንም እንኳን የጥምረቱ መሪዎች በግልጽ ስለ ጉዳዩ መግለጫ ባይሰጡም በቦታው የነበሩ ታማኝ ምንጮች እንደገለጹት አለመግባባቱ የሎጂስቲክ አቅርቦትን ወይንም የአካባቢ ቁጥጥር ሽሚያን የተመለከተ ሊሆን እንደሚችል ተናግረዋል። የባድመ አካባቢ በተፈጥሮ እጅግ ስትራቴጂካዊ ጠቀሜታ ያለው ሲሆን ከ1990 እስከ 1992 የኢትዮ ኤርትራ ጦርነት መነሻ ዋና የትኩረት ማዕከልም ነበር። በቅርቡ በህወሓትና በፌዴራል መንግስት መካከል በተደረገው የፕሪቶሪያ ሰላም ስምምነት አንጻር ይህ የድንበር አካባቢ ሰላም ከሰፈነባቸው ቀጠናዎች አንዱ እንዲሆን ይጠበቅ ነበረ። በሻዕቢያና በህወሓት ኃይሎች መካከል የተፈጠረው ይህ ውጊያ በአንድ በኩል ትብብሩ ምን ያህል ተሰባሪ እንደሆነና በሌላ በኩል ደግሞ የሰሜኑ የኢትዮጵያ ክልል የፖለቲካ ምህዳር አሁንም እጅግ ያልተረጋጋ መሆኑን የሚያሳይ ነው። መንግስት ስለ ጉዳዩ እስካሁን በይፋ የሰጠው ምላሽ ባይኖርም የጸጥታ ተንታኞች ይህ ክስተት የጥምረቱን ድክመት በመጥቀስ የፌዴራሉ መንግስት ሊጠቀምበት እንደሚችል ይገምታሉ። የሻብያና የህወሓት ኃይሎች ጥምረት መፍረስ ወይንም መዳከም በትግራይና በኤርትራ መንግስት ላይ የራሱን የሆነ የፖለቲካና ወታደራዊ እንድምታ ይኖሩታል። የዚህ አይነቱ የውስጥ ትርምስት መፈጠር ሁለቱ ኃይሎች ለታላቅ ወታደራዊ ዘመቻ ያሰቡት እቅድ ሊያስተጓጉል እንደሚችልም የፖለቲካ ተንታኞች ይገልጻሉ። በቅርቡ ከኢራን ወደ ኤርትራ ምጽዋ ከተማ የጦር መሳሪያ የጫና አውሮፕላን ተደጋጋሚ በረራ ማድረጉን ተከትሎ በኢትዮጵያ ከፍተኛ የጸጥታና የዲፕሎማሲ ስጋት ነግሷል። ይህ አጠያያቂ የጦር መሳሪያ ዝውውር በምስራቅ አፍሪካ ቀንድ ያለውን የስሱን የጂኦ ፖለቲካ ሚዛን ሊያናጋ እንደሚችል የጸጥታ ተንታኞች እየገለጹ ነው። ባለፉት ሳምንታት የኢራን ወታደራዊ ጭነት ተሸካሚ አውሮፕላኖች ወደ ኤርትራ ቀይ ባህር ዳርቻ ምጽዋ ተደጋጋሚ በረራ ማድረጋቸው በስፋት ተዘግቧል። የዚህ ወታደራዊ ጭነት የመጨረሻ መዳረሻና ዋነኛ ዓላማ ላይ ግልጽነት ባይኖርም የተለያዩ ግምቶች የክልሉን ጸጥታ ምህዳር እያወኩ ይገኛሉ። የጦር መሳሪያዎቹ በሱዳን ውስጥ ለሚገኙት ጄኔራል አብዱል ፈታህ አልቡርሃን ለሚመራው የሱዳን ጦር የሚላኩ እርዳታዎች ሊሆኑ ይችላሉ የሚል ሲሆን ይህም የኢትዮጵያ ምዕራባዊ ድንበርን የጸጥታ ሁኔታ የሚነካ ነው። በሌላ ግምት ደግሞ ኤርትራ ከኢትዮጵያ ጋር ባላት ውስብስብ ግንኙነት ምክንያት ለምታደርገው ማንኛውም አይነት የጦርነት ዝግጅት አቅሟን ለማጠናከር ኢራን ቀጥተኛ ድጋፍ እየሰጠች ነው የሚል ነው። ይህ ሁኔታ በተለይ የሰሜን ኢትዮጵያ የሰላም ስምምነት ከተፈረመ በኋላ በኢትዮጵያና በኤርትራ መካከል ያለውን ግንኙነት እጅግ አሳሳቢ በሆነበት ወቅት ከፍተኛ ስጋት ይፈጥራል። በጉዳዩ ላይ ትኩረት አድርጎ የሚዘግበው ሆርን ሪቪው ዘጋቢ ዮናስ ይዘዘው ባቀረበው ዝርዝር ትንታኔ ኢትዮጵያ ይህንን ባለ ብዙ ገጽታ ስጋት ለመመከት የተቀዳጀና አፋጣኝ ምላሽ እንድትሰጥ በጥብቅ መክሯል። የጸጥታ ተንታኞች እንደሚሉት ኢትዮጵያ በኤርትራ በ እየተካሄደ ያለውን የኢራን የጦር መሳሪያ ዝውውር ለመመከት ባለብዙ ገጽታ የተቀዳጀ ምላሽ መውሰድ ይኖርባታል። ኢትዮጵያ በሰሜናዊ ድንበሯ ላይ ወታደራዊ አቅሟን በአስቸኳይ ማጠናከር እንዳለባት ባለሙያዎች ይመክራሉ። በተለይም ዘመናዊ የድሮን መከላከያ ቴክኖሎጂዎችን ጨምሮ የተቀናጁ የአየር መከላከያ ስርዓቶችን መትከል፣ የጠላት መገናኛ እና የስለላ አቅሞችን የሚያዳክሙ የኤሌክትሮኒክ ጦርነት ስርዓቶችን ማሰማራት እንደሚያስፈልግም ይገልጻሉ። በተጨማሪም በኢራን የጦር መሳሪያ ዝውውር ዙሪያ የቴህራን ተሳትፎን ለመገደም ጠንካራ የዲፕሎማሲ እርምጃዎችን መውሰድ ወሳኝ እንደሆነም ተጠቁሟል። በኤርትራ በኩል የምታደርገው እንቅስቃሴ በኢትዮጵያ ብሔራዊ ደህንነት ላይ ቀጥተኛ ስጋት የሚፈጥር መሆኑን በግልጽ ማስረዳት ያስፈልጋል። ይህንን በማድረግም የማይጣስ ቀይ መስመር ማስቀመጥ ተገቢ እንደሆነ ተገልጿል። በመጨረሻም ኢትዮጵያ ይህንን የጦር መሳሪያ ዝውውር የሚመሩ የኤርትራ አካላት ላይ ዓለም አቀፍ ጫና እንዲደረግ ከፍተኛ ጥረት ማድረግ ይገባታል። ኢትዮጵያ ለተባበሩት መንግስታት ለአሜሪካና ለአውሮፓ ህብረት የጦር መሳሪያ ዝውውሩን የሚያስረዱ ጠንካራ ማስረጃዎችን በማቅረብ የኤርትራ አካላት ት ላይ ዓለም አቀፍ ጫና መፍጠር ይኖርባታል። ይህ እርምጃ አሁን በኤርትራ ላይ ያሉ ማዕቀቦች እንዲጠናከሩ ወይንም በአዲስ ተሳታፊዎች ላይ ማዕቀብ እንዲጥል ግፊት ለመፍጠር ያስችላል። ይህ እርምጃ አሁን በኤርትራ ላይ ያሉ ማዕቀቦች እንዲጠናከሩ ወይንም አዲስ ተሳታፊዎች ላይ ማዕቀብ እንዲጥሉ ግፊት ለመፍጠር ይችላል። የኢራን ተደጋጋሚ የጦር መሳሪያ ጭነት ወደ ምጽዋ መድረስ ለኢትዮጵያ ከፍተኛ የብሔራዊ ደህንነት ስጋት መሆኑን እየተገለጸ ነው። የጸጥታ ተንታኞች ኢትዮጵያ ይህንን ውጫዊ ጣልቃ ገብነት ለመመከት እና ብሔራዊ ደህንነቷን ለማስጠበቅ ስትል በኤርትራ ላይ ወታደራዊ እርምጃ ለመውሰድ ልትገደድ የምትችልበት ሁኔታ ሊፈጠር እንደሚችልም ያስጠነቅቃሉ። ኢትዮጵያ የዲፕሎማሲያዊ አማራ አማራጮቹን አሟጣ ከመጠቀሟ ጎን ለጎን በድንበሯ ላይ ያልተጠበቀ ወታደራዊ ግጭት ቢፈጠር ሁሉንም የጸጥታ አማራጮች ማዘጋጀት እንዳለባት የጸጥታ ባለሙያዎች ይመክራሉ። በመሆኑም ኢትዮጵያ ለጉዳዩ የምትሰጠው ምላሽ በቅርቡ በቀይ ባህር አካባቢ ያለውን ሰላምና መረጋጋት የሚወስን ወሳኝ ምዕራፍ ይሆናል። የኢትዮጵያ የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ የአሰብ ወደብ በኢትዮጵያ መንግስት ዘንድ ከፍተኛ ብሔራዊ ቅድሚያ የሚሰጠው ጉዳይ እንደሆነና አገሪቱ ከኤርትራ መገንጠል በፊትም ሆነ በኋላ በወደቡ ላይ ያፈሰሰችው ከፍተኛ ሀብትን ታሳቢ ያደረገ እንደሆነ አስታውቀዋል። ሚኒስቴሩ ይህንን የገለጹት ትናንት ሐሙስ ኅዳር 4 2018 ሆርን ሪቪው የተባለው የጥናት ተቋም ከአዲስ አበባ ዩኒቨርሲቲ ጋር በመተባበር ባዘጋጀው የፖሊሲ ፎረም ላይ ነበር። አምባሳደሮች እና የተለያዩ አገራት ዲፕሎማቶች በተሰበሰቡበት በዚህ መድረክ ላይ ዶክተር ጌዲዮን ጢሞቴዎስ በአፍሪካ ቀንድ ያለውን ወቅታዊ ሁኔታ በተመለከተ የኢትዮጵያ መንግስታዊ ፖሊሲና ትንታኔን አቅርበዋል። የውጭ ጉዳይ ሚኒስቴር በድረገጹ ላይ ባወጣው የዶክተር ጌዲዮን ጢሞቴዎስ ንግግር ሙሉ ቃል ላይ እንደሰፈረው ሚኒስቴሩ በተለይ ትኩረት ያደረጉት በኢትዮጵያና በኤርትራ መካከል ባለው ውስብስብ ግንኙነት ላይ ነው። በሁለቱ አገራት መካከል የዘለቀው ግጭት ዋና ምክንያት ከድንበር ውዝግብ እና ከባህር በር ፍላጎት ዘለለ መሰረታዊ ችግር እንዳለበት አስረድተዋል። ሚኒስቴሩ ለግጭቶቹ ዋነኛ ምክንያት አድርገው ከጠቀሷቸው ጉዳዮች አንዱ የኤርትራ መንግስት በኢትዮጵያ የውስጥ ጉዳዮች ላይ የሚያደርገው ጣልቃ ገብነት እንደሆነ አጽንዖት ሰጥተዋል። የኤርትራ መንግስት በኢትዮጵያ የውስጥ ፖለቲካዊ ጉዳዮች ላይ አቋም የመያዝ ሐሳብ የማቅረብና በንቃት የመሳተፍ ጭምር መብት እንዳለው ይሰማዋል ሲሉ ሚኒስቴሩ የኤርትራን አመራር አቋም በማስረጃ አስደግፈው አብራርተዋል። በተጨማሪም የኤርትራ መንግስት አመራር ኢትዮጵያ ላይ ጠበኛ ፍላጎት ላላቸው ሁሉም ሀይሎች ራሱን መገልገያ አድርጎ የማቅረብ ዝንባሌ እንዳለው በመጥቀስ ወቅሰዋል። ሚኒስቴሩ የኤርትራ አመራር ለሶስተኛ ወገኖች ቀጠናዊ ተቀጽላ ሆኖ ለመንቀሳቀስ ያለውን ብርቱ ፍላጎት በአጽንኦት ጠቅሰው ወቅሰዋል። ይህ የኢትዮጵያ የውጭ ጉዳይ ሚኒስቴር በይፋዊ መድረክ ላይ የሰጡት መግለጫ አገሪቱ ወደብ የማግኘት ፍላጎቷን በብሔራዊ ፖሊሲዋ ከፍተኛ ደረጃ ላይ ማስቀመጧን በግልጽ የሚያሳይ ነው። በተለይም የአሰብ ወደብን በተመለከተ የተሰጠው የቅድሚያ የኢትዮጵያ የውጭ ግንኙነትና የጂኦ ፖለቲካዊ አቋም የሚያመለክት ጠቃሚ ነጥብ ነው። የውጭ ጉዳይ ሚኒስቴሩ ያቀረቡት አቋም ኢትዮጵያ የአሰብን ጉዳይ ከታሪካዊ ከኢኮኖሚያዊና ከደህንነት እይታ አንጻር በሙሉ ክብደት እንደምትመለከተው ያስረዳል። ኢትዮጵያ የአሰብን ወደብ ቅድሚያ የምትሰጠው ጉዳይ ማድረጓ የባህር በር ባለቤትነትን የማረጋገጥ ፍላጎቷ የዘመናዊቷ ኢትዮጵያ የውጭ ፖሊሲ ዋነኛ ምሰሶ መሆኑን ይደግፋል። ይህ መግለጫ በሁለቱ አገራት መካከል ያለውን ቀዝቃዛ ግንኙነት የበለጠ የሚፈታተን ቢሆንም ኢትዮጵያ የባህር በር ፍላጎቷን በዲፕሎማሲያዊም ሆነ በሌሎች መንገዶች ለማስፈጸም ያላትን ቁርጠኝነት የሚያሳይ ነው። የኤርትራ መንግስት በኢትዮጵያ የውስጥ ጉዳዮች ጣልቃ ይገባል መባሉ ደግሞ የሁለቱን አገራት ግንኙነት መሰረታዊ ስብራቶች ያሳያል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኝን ይመስሉ ነበረ። አብራችሁን ስለቆያችሁ ከልብ እናመሰግናለን።